ፈኪን እሺ ይበላት። ፈኪን እሺ ይበላት። ፍቅር እኮ መላመድ ነው። ሀቢቢ በጣም የዋህ ልጅ ናት፣ ምርጥ ልጅ ናት። ይደበረኛል አሁን ከእሷ ጋር ቪዲዮ መስራት ሆነ መቅረጽ። እየደበረኝ ያለው በእኔ ምክንያት ሳይሆን በኮመንት ምክንያት ወላሂ። በጣም ከሚገባት እላፊ ነው። ስድቦቹም ንግግሮቹም እና ደስ አይሉም። የሰው ልጅ ሰው ብቻ ስለሆነ ማክበር ግዴታ ነው እና ደግሞ እስማርት መሰደብ ያለባት ልጅም አይደለችም ሲያደርጉ በዝናት ወላሂ ምርያም በተቻለት አቅም እናንተ እንደምታስቡት ሀራ ብላሽ አትወርቅ ምናምን ገንዘብ ለመስራት እየተፋለጠች ያለች ራሷን የምታስተዳደር ቤተሰቧን የምታግዝ ሴት በዚህ ልክ መሳደብ መሰደም ትንሽ። እሱ እንዴት ነው አለው? ይክራምስላ ከጀማ ጋር መቼ ነው አብራችሁ አንድ ቪዲዮ አየው? አንድ ቪዲዮ አየው። ስግጥ በይና ፈምሽ የሚል ከዛ አረ በቃ ከአቅሜ በላይ ነው። ይው ሰግጫ ያለው ከሆነ የሆነ ቪዲዮ አየው ብቻ። እንደዛ እኛ ሰግጠን ነው ሰው ፊት የቆሙ ነው። ወላሂ ለሴት ልጅ ደግሞ ቀላል አይደለም። ያ ሁሉ ዱላ ተሸክሞ ያ ሁሉ ነገር ይዞ እራስን ለማስተዳደር መሞከር ከዚህ በላይ ወላሂ ትልቀት የለም። አሁን ሴተኛ ዳሪ ስትሆን ሴተኛ ዳሪ ብለ ብትሳደብ እንደው በሰሯ ነው ይባላል። የሆነ ነገር ሚዲያ ላይ ግን በትክክለኛ ላይፉን አታቆም የሰቡ የሰው ሰዓት አቁ ነው የሚሰደበው፣ እና ያ ሰው ምንም ባላረገው ነገር እየተሰደበ መኖር ነው የሚዲያ ሰው ማለት ይሄና። የብራዘር ምን አልሽኝ አንተ ጽሁፍ እንደ እንትና አሁን እኮ እየፈጨ ያልክ ነው የሚመስለው። ቆይ አታወራኝ ምረዳ ከጀማው ጋር መቼ አብራችሁ የምትመጡት? ማን ነው ጀማው? ጀማው ማን ነው? እኔ ጀማይ ላይ መንገድ ላይ ቡና ጆማይ ብራዘር፣ አናዘር አናዘር ስማርት ሰው ደግሞ ማለት ነው አሁን ምናምን ሰው እና እንደ ጆስ የዋሰው

ሌሎቹ ባክ ላይፍ አልገባቸውም፣ ህጻናቶች ናቸው እንዳሉ